ሉላን አጽናናት። ግን ሉላዬ፣ ዝና ምን እንደሚሰራ ታውቂ ያለሽ እንዴ ብሎ ቢጠይቃትም ወንጀል ወንጀል ነው የሚሰራው ያው እኔ ላይም ወንጀል እየሰራ አይደለ ወንጀል ነው የሚሰራው አለችው። ሞገስ በጣም ደነገጠ። ምን አይነት ወንጀል ነው ብሎ ሉላም ቢጠይቃትም ሉላ፣ ወንጀል ነው እኔ ብዙ ከአደንዛዥ እጽ ከሚያዞሩ ሰዎች ጋራ ስልክ ሲለዋወጥ ብዙን ጊዜ እሰማዋለሁ ማህሌት አሁን ከዝና ጋር የምትሰራው ዝም ብላ እንዳይመስልክ። ስለዚህ ደግሞ ይሄ ሁሉ ውርስ ከየት የመጣ ነው? ምን አይነት አባቱ ምን አይነት ሀብትና ንብረት ቢኖረው ነው ውርስ ነው እያለ ገንዘቡን በየሜዳው የሚረጨው ይመስልካል? ዝና በጣም ብልጥ ነው፣ እንዲህ ስታየው ግን ሞኝ ይመስላል። ሚስጢሩን ለማንም አይናገርም። ስለዚህ ማህሌት የዝናን ምን እንደሚሰራ አታውቅም። የሚነግራት ደግሞ ከላይ ከላይ ነው እንጂ የውስጡ ምን እንደሆነ አይነግራትም። እኔ ደግሞ ይህን ጠንቅቄ አውቃለሁ አለች ሉላ። ሞገስ በጣም ደነገጠ። ብሩክን አደንዛዥ አዘዋዋሪ ነው ብሎ በወንጀል የራሱን ሰዎች ስለሚያውቅና በጉቦ ሰጥቶ ብሩክን ያሳሰረው ዝና እንደሆነ መድብል ደርሶበታል። ይህንንም ከሰማ በኋላ መድብል እየሮጠ ወደ ማህሌት ቤት ዳጣን እንድትወስደው ጠየቃት። ዳጣም ኧረ ችግር የለውም ወስድ ካለው ብላ ዳጣ ወደ ማህሌት ቤት ይዛው ሄዳለች። በጣም ነው የሚያሳዝነው ቤቱ እንዳልተሸጠ ሞገስም ሆነ እነ ቅድስት ሲሰሙ በጣም ነው እየደነገጡት እና ብሩክ ብሩንኬት አምጥቶ ነው ምሳሌን እያሳከማት ቤቱስ እንዴት ሳይሸጥ ቀረ ይሄ ለሁሉም ጥያቄ የጥያቄ ምትሆነ ሞገስ በጣም አዝኗል ይህን ሁሉ መስዋዕትነት ከፍዬ እንዴት የራሱን ቤት አትርፎ የኔን ንብረት አሸጠኝ? አለ። ሰላም ውድ ተመልካቾቼ እንዴት አላችሁ? የምሳሌ ድራማ ተከታታዮች ቤተሰቦቼ፣ የምወዳችሁ የሀገሬ ልጆች ሁላችሁም ሰላማችሁ ብዝት ይበልልኝ። በመላው ዓለም የምትገኙ ኢትዮጵያውያንም፣ ኤርትራውያንም፣ ሙስሊም ክርስቲያኑም እህት ወንድሞቼ ማለት ነው። ፈጣሪ ሀገራችን ኢትዮጵያን ሰላሟን ያብዛልን። ለእኛም ደግሞ ፍቅር ሰላሙን፣ አንድነትን ይስጠን፣ ለሀገራችን ያብቃን በስደት ላለ ነው እላለሁኝ። ከቅርብ ጊዜ ወዲህ ተወዳጅነትን ያተረፈው የምሳሌ ድራማ ክፍል ሰባ ሶስት እንግዲህ በጣም አስገራሚና አስደንጋጭም ደስ የሚል ነገርም ይዞልን መጥቷል ማለት ነው። እሱም ምንድን ነው? መድብል እንግዲህ ከሞገስ ጋር በተገናኘ ሰዓት ነበረ አቶ ዝና ሞገስን ለመያዝ እየተሯሯጠ ሲሄድ የገጠመው ሌላ ጉድ ነበር እኔ ማናገር የምፈልገው ሞገስን ነው እሱንም ሚስቴን ቀምቶኛል አለው መድብልን መድብልም ምን ሆነ ካል አንተ ሰውዬ ይሄ ሰው ሚስት ግን ታማገጠ ጥፋት አለበት በህግ ጠይቀው እንጂ እየተከታተልክ እንደ መንሸላሊት እላው ላይ መጣበቅ ምንድን ነው? አለው። ማነክ አንተ አለ። ዛሬ አላየሁክም ቢለውም ምን ችግር አለው ታዲያ? ማንነቴን አሳይ ካለው ብሎ በጠረባ ጠር በጠረባና በቴስታ ብሎ ዘርሮታል። ዝና እኔ ብቻ ነኝ፣ ወንድ ጀግና ነኝ ነኝ ሉላን እኮ ከሞገስ ጭን ውስጥ ነው ፈንቅዬ ያወጣሁት እያለ ሲጎረር የነበረው። ለጀግናም ጀግና አለው። ሁሌም ከፍ እንዳልን እኮ አይደለም አንድ ቀን ዝቅ እንደምንል አንድ ቀን እንደሚጨልምብን በዝና አይተናል ማለት ነው። እንግዲህ ሞገስም ዝና ተወደቀለት በኋላ በጣም ነበረ ምላሱን አስረዝሞ ለምን አተወኝም እያለ በጣም ሲጎረር ነበር። በቃ አንተ ደግሞ ዝም በል ብሎ ይሄ በሰው ነው ጦስ የሚሆነው ብሎ ይዞት ሄዷል ማለት ነው ሞገስ ወደ ሉላ ቢሄድም መድብል ግን የወንድሙ መጥፋት ስላስጨነቀው ፖሊስ ጣቢያ ሊያመለክት ሄዷል። በዛን ሰዓት ማህሌት ይግባኝ እጠይቃለሁ ብላ የክሱን ወረቀት ለብሩክ እንዲሰጡት ብሩክ ቤት ሄዳ ነበረ። እንዴ ዛሬ እስኪ መሳጋብዥኝ አለቻት። ኤፍራታም የሆነ ቦታ እንድንሄድ ተፈቀድሽልኝ፣ አብረን እሽታልሽን። ችግር የለውም። የት ነው ብትላትም እነ ብሩክ ቤት። ለምን የግባኝ ጠይቃለሁ ስለ ቤቱ ስለዚህ ንብረቴ ነው። ብሩክ የሌለበት እሱማ፣ ተሌለ እንዴት በጣም ደስ ይለኛል እያለች ነበረ። ዳጣ ቅድስት ሆነው መሳ እየበሉ እያለ በር ዳጣዬም ቅድስት ምሳሌም አባዬ መጣ፣ ጋሽ መጣ ቡራ መጣ፣ ብላ ሁሉም ተደስተው ሲከፍቱ ማህሌትና ኤፍራታ ናቸው። ለምን መጣችሁ ምን ፈልጋችሁ ነው ቢሉም፣ ዝም በይ፣ ይሄንን ፋይሉን ስጭው። ቤቱ ደግሞ እንዳልተሸጠ አውቄያለሁ፣ ስለዚህ ይገባኛል፣ ይግባኝ ጠይቄያለሁ። ብሩክ ሲመጣ እንድትሰጭው፣ እንከፍ ብላ ሰድባት ወጥታለች ማለት ነው ኤፍራታም በአይኗ እየገላመጠቻቸው በረላይ ዝም ብላ ስትቆም ዳጣዬ ምን ጠብቀሽ ነው አትሄጂም እንዲህ መጣሁልሽ ስትላት እየሮጠች ሄዳለች ማለት ነው ዳጣም ሆነች ቅድስት ተደነጋገጡ እንዴት ቤቷ አልተሸጠም ብሩክ ታዲያ ጌታ አምጥቶ ምሳሌን አሳከመ እኔም የስድስት ወር ደሞዜን እየሰጠሁት በነፃ ነው የሰራሁት ምን እየተፈጠረ ነው ያማቸዋል እንዴ ብላ ቅድስት ተጨነቀች። በዚህም መሀል እንግዲህ ዝና እዛህ ዘሮ ስለነበረ እንደምንም ተነስቶ ማህሌት እንደውሎላታል? አንቺ የማትረቢ ብሎ ሙልጭ አድርጎ ሰደባት። ለምንድን ነው የማረባው? ለምንድን ነው የወደኩት? ብር ስለሌለኝ፣ ስለማልጋፈጥክ፣ ስለማልናገርክ ነው እንዴ አለችው ዝናን። ዝናም አንቺ ሞትሽና የወደቅሽው ባልሽን የፈታሽ ቀን ነው። ስለዚህ አትረቢም ማለት ነው። አንቺ ማለት እኮ የጫማ ቆሻሻ መርገጫ ነች ብሎ አንቋሸሻት ሸሻት። በጣም ነው የሚገርመው፣ ቤት ለማግኘት ስትል ማህሌት እያነቃት እና ክብሯን ዝቅ እያደረገ ከዝና ግን ዝናን አጥምጄ የግሌ አረገዋለሁም ስትል ስድውን ችላለች። እሺ አሁን ለምን ፈለከኝ አለችው እሷም ውይ ዝና ሳልነግርክ ፋይሉን እኮ ሄጄ ይግባኝ ወረቀቱን ለብሩክ ሰጥ ለእነ ብሩክ ሰጠሁት፣ አለች ያምሻል። ለአንቺ ትንሽ ነገር መንገር በቃ ብሎት፣ በጣም ተጨነቀ። ወንጀል ሲሰራና የአደንዛዥጽ ሲያዘዋጉረም ሆነ አብሮ ሲሰራቸው የነበረው ዝና ነው እንጂ ብሩክ አልነበረም። ይሄንንም ደግሞ ማህሌት በፍጹም አታውቅም። ኤፍራታ ደጋግማ ጠይቃታለች። ዝናም እንደሚሰራ ታውቂያለሽ ወይ ተይ ዝና እየተጠቀመብሽ ነው። እሱ የሚሰራውን ሳታቂ ወንጀል ውስጥ ሊያስገባሽ ነው ብትላትም እኔ ዝናን አምነዋለሁ የቤተሰቦቹ ውርስ ገንዘብ ነው እያለች ማህሌትም፣ ኬትም ያምጣው እኔ ምን አገባኝ፣ ብሩም ብቻ ይስጠኝ እንጂ አለች ይሄን ጉዳይ ሉላ ናት በደንብ የምታውቀው ብላ የፍራታ ዝም ብላታለች ማለት ነው። በቀጣይም ሞገስ ሉላን ምንድን ነው ዝና የሚሰራው ብሎ ቢጠይቃትም ወንጀል ወንጀል ነው የሚሰራው። ለምሳሌ ምን አይነት ብሎ ሞገስ ጠየቃት። አደንዛዥ እጽ ከሚነግዱት ወይም ከሚያስተላልፉት ጋራ እጅና ጓንት ናቸው። ይህን ደግሞ እኔ ጠንቅቄ አውቃለሁ። ስልክ ሲያወራም ሰምቻለሁ። እኔንም ከሰው ጋር እንድገናኝም የማይፈቅደው ከቤት እንድወጣ ይህን ጉዳይ ተናግራ ታሳስረኛለች ብሎ ስለሚፈራ እቤት ውስጥ እኔን አግቶኝ የምቀመጠው ለዛ እኮ ነው እኔ ደግሞ አንተ እንዳትኖር ስለፈለግኩኝ ይሄን ሁሉ መከራና ግፍ ደርሶብኝ ይኖር ያለው በእኔ ላይስ የሚሰራው ወንጀል አይደል? አለችው። ሞገስ በጣም ተደ